ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ የዕለተ ሰኞ የቀን መረጃዎችን ይዘን ቀርበናል። ብዙዎቻችሁ ለኢትዮስ ሚዲያ አዲስ እንደሆናችሁ እናምናለን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮዎቻችንን ላይክ ና ሸር ማድረጋችሁን እንዳትዘነጉም። በቀጥታ ወደ መረጃዎቻችን እናልፋለን። እስከ መጨረሻው ተከታተሉን። በተለያዩ የአማራ ክልል አካባቢዎች በፋኖ ና በአገዛዙ ጦር መካከል የሚደረገው ውጊያ አሁንም ቀጥሏል። በጎጃም በእናርጅ እና ናውጋ በአገው ምድር በሉማሜ ከፍተኛ ተጋድሎ እየተደረገ ይገኛል። በርካታ የአገዛዙ ታጣቂዎች ከጥቅም ውጪ መሆናቸውንም ከአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ለማረጋገጥ ተችሏል። በሸዋ በጎንደርና በወሎም ከበድ ያሉ ውጊያዎች እየተደረጉ እንዳሉ ከየቀጠናው የደረሱን መረጃዎች አመልክተዋል። በባህር ዳር ከተማ ደግሞ ቅዳሜ ምሽቱን ወረቀት መበተኑን ተከትሎም ውጥረት መንገሱ ታውቋል። የሰውና የባጃጅ እንቅስቃሴ እንዲቆም በሚል መልእክት የያዘ ወረቀት በከተማዋ በተለያዩ አካባቢዎች የተበተነ ሲሆን ፋኖ ጥቃት ሊሰነዝር ይችላል በሚል ትናንት ምሽቱን ባህር ዳር ያለወትሯ ጭር ብላ እንደነበረ ለመስማት ተችሏል። እንዲሁም ምሽት ሶስት ሰዓት አካባቢ ከባድ የተባለ የቦምብ ፍንዳታም በከተማዋ ጫፍ ቀበሌ 14 በሚባል አካባቢ ተፈጽሟል የተባለውም። በተመሳሳይ በዛሬ ሁለትም በባህር ዳር ኤርፖርት አካባቢ ወታደራዊ ውጥረት መንገሱን ለማወቅ ተችሏል። በሄሊኮፕተር የታገዘ ቅኝትም በባህር ዳር ኤርፖርትና በከተማዋ ዙሪያ ሲደረግ ማርፈዱን የፋኖ የመረጃ ምንጮች አረጋግጠዋል። በተመሳሳይ በትናንትናው ምሽት በባህር ዳር ከተማ ሙሉ ዓለም አዳራሽ በሚባለው ቦታ ከ25 በላይ ተሽከርካሪዎች ተጠርንፈው መታየታቸው ታውቋል። አይሱዙ ኤፍኤስአር ኮንቮይ መኪኖች የቆሙ ሲሆን ዛሬ ማለዳውንም ሎጂስቲክ ጭነው በባህር ዳር የተለያዩ በሮች ለስምሪት ወጥቷል ነው የተባለው። በሌላ ዜና የኢትዮጵያ አየር ኃይል ካለፉት ሁለት መንግሥታት ዘመናት በከፋ ሁኔታ የተዳከመበት ጊዜ ላይ እንደሚገኝ ተገለጸ። አቅምና ብቃት ያላቸው አብዛኞቹ አብራሪዎችና የቴክኒክ ባለሙያዎች በማንነታቸው በመታገዳቸውና በመባረራቸው ምክንያት አየር ኃይሉ በከፍተኛ ደረጃ ተዳክሞ ያለበት ቁመና ላይ እንደሚገኝ ነው የመረጃው ምንጮች የገለጹት። በግዥና በተለያዩ ስምምነቶች ወደ ሀገር ውስጥ ከገቡት ከ በላይ ድሮኖች መሃል አሁን በስራ ላይ የሚገኙት አምስቱ ብቻ እንደሆኑና እነዚህም በማንነታቸው በታገዱ ባለሙያዎች ባለመኖር ምክንያት ለመጠቀም የሚያስችል በቂ የሰው ኃይል እንደሌለ ነው በመረጃው የተገለጸው። በአሁኑ ጊዜ ከድሮን ጋር በተያያዘ ከኦሮሞ ብሔር ተወላጆች በቀር ሌላው ኢትዮጵያዊ እምነት በማጣቱ ከፍተኛ የሰው ኃይል እጥረት የገጠመ ሲሆን በተለይም የአማራ ብሔር ተወላጅ የሆኑ የድሮን የቴክኒክ ባለሙያዎችና ሌሎች ሰራተኞች በሙሉ አስገዳጅ ረፍት እንዲወጡ በመደረጋቸው አየር ኃይሉ ድሮን የመጠቀም አቅሙ መዳከሙን ለሚዲያችን በደረሰው መረጃ ለመመልከት ችለናል። ከቀድሞቹና አዲስ ከገቡት በአጠቃላይ 30 ከሚሆኑ ድሮኖች አምስቱ ብቻ አገልግሎት የሚሰጡ መሆናቸው ቴክኖሎጂን በመጠቀም ጦርነትን በብቃት መወጣት በሚል ለጀምረው አዲስ እቅድ ከፍተኛ ፈተና የገጠመው ሲሆን የሚግና የሄሊኮፕተር አብራሪዎችም በማንነታቸው ምክንያት ከስራ ውጭ በመደረጋቸው በአሁኑ ጊዜ አየር ኃይሉ ሶስት አብራሪዎች ብቻ እንደቀሩት ነው ለማወቅ የተቻለው ከሶስቱ አብራሪዎች አንደኛው ዋና አዛዡ ሌትናንት ጀነራል ይልማ መርዳሳ መሆናቸውና እሳቸውም ከጤና ጋር በተያያዘ ግዳጅ ለመቀበል እንደማይችሉ ነው የተመለከተው። ሌትናንት ጀነራል ይልማ መርዳሳ ከጤና ችግር ከብቃት ማነስና ከሙስና ጋር ተያይዞ ብቻቸውን አየር ኃይሉን መምራት አይችሉም በሚል ተገምግመው አብዛኛውን የኦፕሬሽን መሪነት ኃላፊነት ለሌትናንት ጀነራል ሹማ አብደታ መሰጠቱ የሚታወስ ነው። አየር ኃይሉ ከምንጊዜውም በላይ በተዳከመበትና በአብይ አህመድ አገዛዝ በቴክኖሎጂ ማዘመን በሚል በተጨናገፈ እቅድ ምክንያት አደጋ ላይ የወደቀው የኢትዮጵያ አየር ኃይል በሶስቱ የኦፕሬሽን ዘርፎች በቦምብ ጣይ፣ በአየር ባየር ውጊያና በእግረኛ ተዋጊ ድጋፍ ሰጪ የሄሊኮፕተር ስኳድ ዙሪያ ያለው አጠቃላይ አቅም በአስደንጋጭ ሁኔታ የተዳከመ መሆኑን የሚገልጹት ለጉዳዩ ቅርበት ያለ ባላቸው የመረጃው ምንጮች አብይ አህመድ ተቋሙን ከህወሓት ዘመን በላይ አዳክሞታል። የውጭ ጥቃት ቢሰነዘር የሀገሪቱን የአየር ክልል በመጠበቅና ከመመከት አንጻር አቅሙ እጅግ አሳሳቢ ደረጃ ላይ ይገኛል ሲሉ በስጋት ይገልጻሉ። አብይ አህመድ አየር ኃይሉ በታሪክ አዲስ ምዕራፍ ውስጥ መግባቱን በቴክኖሎጂ መዘመኑን፣ ጦርነትን በብቃት መጨረስ ብቻ ሳይሆን ጦርነትን ማስቀረት አቅም ላይ ደርሷል በሚል በየ ጊዜው የሚናገረው ከፕሮፖጋንዳ ያላለፈ እንደሆነና ሀገሪቱ ከአየር ኃይል አንጻር በጽኑ ችግር ላይ እንደምትገኝ ነው የደረሰን መረጃ ያመለክተው። በሌላ ዜና ሐውቲዎች በአሜሪካ ግዙፍ የጦር መርከብ ላይ ጥቃት መፈጸማቸውን ገለጹ። የየመኑ ቡድን በቀይ ባህር በምትገኘው ዩኤስኤስ ሃሪ ቱርማን መርከብ ላይ 18 ሚሳይሎችን መተኮሱን አስታውቋል። አሜሪካ ቅዳሜ ዕለት በየመን በፈጸመችው የአየር ጥቃት 53 ሰዎች መገደላቸውና 98 ሰዎች መቁሰላቸው ይታወሳል። ሐውቲ ጥቃቱ 53 የመናውያን ለሞቱበት የቅዳሜው የአሜሪካ የአየር ድብደባ አጸፋ መሆኑንም አስታውቋል። በኢራን ድጋፍ እንደሚደረግለት የሚታመነው ሐውቲ በዛሬ ዕለት ባወጣው መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚ በሆነችው ዩኤስኤስ ሃሪ ቱርማን በተሰኘችው መርከብ ላይ በ24 ሰዓት ውስጥ ሁለት ጊዜ ጥቃት ማድረሱን ጠቁሟል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳይሎችና ድሮኖች መጠቀሙን ቢገልጽም ጉዳት ስለመድረሱ ያለው ነገር የለም ብሏል። ፍራንስ ቲዮኒፎር በዘገባው አሜሪካም በሀውቲዎች ተፈጽሟል ስለተባለው ጥቃት እስካሁን ማረጋገጫ አልሰጠችም። በቅዳሜው የአሜሪካ የአየር ጥቃት ሕይወታቸው ካለፈው የመናውያን ሕፃናትና ሴቶች እንደሚገኙበት ያስታወቀው ሀውቲዎች የሚቆጣጠሩት የጤና ሚኒስቴር 93 ሰዎች መቁሰላቸውን አመልክቷል። የሐውቲ ቃል አቀባይ አሜሪካ በሀገራችን ላይ የምታደርገውን ወረራ ለማስቆም የምንፈጽመው ጥቃት ይቀጥላል ሲል በቴሌግራም ገጹ አስፍሯል። የትራምፕ አስተዳደር በበኩሉ ታጣቂ ቡድኑ በቀይ ባህር በሚጓዙ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ከባድ ዋጋ ይከፍላል በማለት ዝቷል። ከየመን የወጡ ዘገባዎች ዋሽንግተን በትናንትና ሁለትም በሆዴዳ በሚገኝ የጥጥ መዳመጫ ፋብሪካ ላይ እና በሐውቲዎች ከተያዘች ከአንድ ዓመት በላይ ባስቆጠረችው ጋላክሲ ሌደር መርከብ ላይ ጥቃት ማድረሳቸውን አመላክተዋል። የሐውቲዎች መሪ አብዱል ማሊክ አልሆቲ የመናውያን በዛሬው ዕለት በአደባባይ የአሜሪካን ጥቃት እንዲያወግዙ ጥሪ አቅርበዋል። የመንግስታቱ ድርጅት በበኩሉ አሜሪካም ሆነች የየመኑ ሐውቲ ውጥረት ከሚያባብስ እርምጃ እንዲቆጠቡ አሳስቧል። ሐውቲዎች እስራኤል በጋዛ ጦርነት ከጀመረች አንስቶ ለፍልስጤማውያን አጋርነታቸውን ለማሳየት በቀይ ባህር በሚጓዙ መርከቦች ላይ ከ100 በላይ የሚሳይልና ድሮን ጥቃቶችን ፈጽመዋል። በቅርቡም እስራኤል ወደ ጋዛ የትኛውም ድጋፍ እንዳይገባ ማገዷን ተከትሎ የአራት ቀናት ቀነ ገደብ መስጠታቸውና ዳግም ጥቃት ማድረስ እንደሚጀምሩ መዛታቸው አይዘነጋም። ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በየመን የአየር ድብደባ እንዲፈጸም ያዘዙትና ቁጭ ብለው ጥቃቱን የተመለከቱት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሐውቲዎችን ሲኦል ይዘንብባችኋል ሲሉ በመርከቦች ላይ የሚያደርሱትን ጥቃት እንዲያቆሙ አሳስበዋል። ፕሬዚደንቱ ኢራን ለቡድኑ የምታደርገውን ድጋፍ እንድታቆምም ማስጠንቀቃቸው ተዘግቧል። የኢራን አብዮታዊ ዘብ አዛዡ ሆሴን ሳላሚ ኢራን ጦርነት አታውጅም፣ የትኛውም አካል ከገፋፋት ግን ተገቢና ወሳኝ ምላሽ ትሰጣለች ብለዋል። የፍልስጤሙ ሐማስም አሜሪካ በየመን የምትፈጽመው የአየር ድብደባ ዓለም አቀፍ ሕግን የጣሰና ሉዓላዊነትን የተዳፈረ ነው በሚል ለሐውቲ ድጋፉን ገልጿል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው ሰላም ቆዩም።